በኡማው ጆሮና አይን የሆነውን ሀሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሀሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ፣ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ቅድመ ዝግጅቱ ተጠናቋል። ልጆችን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ፣ ቤቢሲትና መጫወቻ ተዘጋጅቷል፣ ሲቦርቁ ያመሻሉ። መች ነው ቀኑ ካሉ፣ ኖቨምበር ፊፍቲን፣ ሰዓቱ ከ3 ፒ ኤም ጀምሮ፣ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 551 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። እቢበሉ ከወዲሁ የመግቢያ ቲኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎች እና የሀሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪውር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሀሩን ሚዲያ ቦርድና ኢቨንት አስተባባሪዎች። ብስምላህ ራህማን ረሂም አልሐምዱሊላህ፣ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ አለይሂ ወሰለም። ሀሩን ሚዲያ ከተመሰረተ ጊዜ ጀምሮ የሙስሊሙ ማህበረሰብ ድምፅ በመሆን ሌሎች ሚዲያዎች የማይገቡባቸው ቦታዎች ሁሉ፣ ችግር ያሉባቸው ቦታዎች ሁሉ ሳይቀር እየገባ የሙስሊሙን ችግር እፀጽ እየነቀሰ መፍትሄ እንዲፈጠር ከማድረግ አንጻር ረጅም አመታትን ጉዞ አድርጓል። ሀሩን ሚዲያን ስናስብ ተደጋጋሚ ጊዜያት እንደምናነሳው እንደነበረው ሚዲያ የተለያየ አይነት የራሱ የሆነ አቋም ወይም ከለር ሳለው የሀሩን ከለርን ብንመለከተው በተለይ እኔ እንደ አንድ ህግ ባለሙያ ማነሳው ብዙዎቻችን በተለይ በመዲናችን አዲስ አበባና ወይም በክልልም አዲስ አበባ ላይም ያሉ የነዚህ የኦንላይን ሚዲያዎችን ሚኒስትሪን ሚዲያውንም ብንጨምር እስላማዊ ሚዲያዎች የራሳቸውን ከለር ይዘው ይሄዳሉ። ብዙዎቹ ደግሞ አይደፍሩትን ሀሩን ላይ ግን ተደፍረው የምናያቸውን አይነክ የሚባሉትን የሰብአዊ መብት ላይ ወይም ደግሞ የኢንቨስቲጌሽን ጆርናሊዝምና እና ሁማን ራይት ዲፌንደርስ ሆኖ እየሰራ ያለው ሀሩን ነው። ሀሩን ይህንን ወይም ይህን ሚዲያ ከቨር ሲያደረግ ወይም የአየር ሰዓት ሲሰጥ ሁለቱ ማለትም ሁማን ራይት ቫዮለንስ ሲከሰት፣ የሰዎች ድምፅ ሲታፈን፣ የሰዎች መብት ሲጣስ ይህንን እንደ ሚዲያ የአየር ሽፋን መስጠት ወይም ዘገባ መስራት ትልቅ ስጋትን ትልቅ ኪሳራን ብለው በሚያስቡ ሚዲያዎች ረገድ ግን ሀሩን ሚዲያ ይህን በተቃረነ መልኩ ላይ ተጋፍተው በተለይ የጋዜጠኞቹን የካሜራማኖቹን አጠቃላይ የስታፉን ብልሃት፣ አቅም፣ ደፋርነት የሚያሳየ ነው። ውስጥ ላይ ያሉ ጠንካራ ወንድሞች ወንድም አብዱራህምን ጨምሮ ሌሎችም በተዋረድ ያሉ የጋዜጠኞች የአስተዳደር ሰራተኞች ሁሉ የሚገባቸውን ሁሉ ዋጋ ለእስልምና እየከፈሉ እየሰጡ ያሉበትን ሁኔታ ነው ያየነው። እኛም ደግሞ ይህንን በየዕለቱ የእነሱን ልፋት ጥንካሪ፣ የሙስሊሙ ድምፅ በመሆን እያገለገለ ያለ ብቸኛ ሚዲያችን ነው አልሐምዱላህ ረብ ይህን ሚዲያ የመሰረቱ እዚህ ላይ የሚሳተፉ ወንድሞች አላህ በረካ ያርጋቸው እያልን ወደፊት ደግሞ ይህ ሚዲያ አድጎ በተሻለ ቁመናና በተሻለ ህዝባዊ አገልግሎት ላይ እንዲመጣ የሁላችንም ድጋፍ ያስፈልጋል። ሁሉም በሙያው በአቅሙ፣ በሀሳቡ፣ በገንዘቡ፣ በዱዓው ሊያግዝ ግድ ይላል። እንደ ዓለም አቀፍ ሚዲያዎች ካየነው እንደ ሀርድ ቶክ አይነት ቢቢሲ ላይ የምናይ እንዲሁም ከዚህ ቀደም በሀገራችን ላይ በራዲዮ ፋናን፣ አራዳ ነቃሽን፣ አይናችንን አይነት የመንግስት ሚዲያዎች ላይ ነው ልናይ የምንችለው። እንደ ፕራይቬት ሚዲያ ግን ወይም እንደ ግል ሚዲያ ሀሩን እየሰራቸው ያሉት የመብት ማስከበር፣ የመብት ማስጠበቅ፣ መብትን የማሳወቅ፣ መብትን መሞገት ከባድ ዋጋ ነው የሚያስከፍለው። በተደጋጋሚ ፕሮግራሞች ይህንን ሰርተው ለአድማጭ ተመልካች ተደራሽ እንዲሆን ተደርጓል። ይህም በማድረግ አያሌ የሙስሊሙ መብት ከአለባበስ፣ ከመስገጃ ቦታ፣ ከመስጅድና መድረሳ ፈረሳ ጋር በተያያዘ ከማንም ቀድሞ በማሳወቅ የሙስሊሙን መብት እንዲከበር እንዲጠበቅ አድርጓል። እንደዚህ አይነት የሙስሊሙን ድምፅ የሚያስተጋቡ ተቋማቶች ሊበዙ ይገባል፣ ሊበራከቱ ይገባል እንኳን ያሉትን ችግር ገጥሟቸው ልና ይቅርና ማለት ነው። ስለዚህ ሀሩን ሚዲያም መደገፍ ያለበት መበርታት ያለበት ተቋም ነው። ሀቂቃተን እኔ በቅርብ የሀሩን ሚዲያ ስቱዲዮም እዚሁ ከእኛ መኖሪያ አካባቢ ቅርብ ስለሆነ በየጊዜው ማስተውለው ነገር አለ። ካሜራ ማኖቹ ታክሲ ፍለጋ ካሜራ ይዘው ወደዚያ ወደዚህ ሲንከራተቱ፣ ካሜራ ሲያወጡ ሲያወርዱ፣ ረጅም ቦታ ሲሄዱ በጸጥታ አካላት የሆነ ችግር ሲደርስባቸው ወደዚያ የተጠሩበት ቦታ ሁሉ ደግሞ ለመድረስ ጥረስ ሲያደርጉ እዛም ከጠዋት ሁለት ሰዓት እዚያ ቀርጸው ከሆነ ስድስት ሰዓት እዚያ ሲሄዱ ሁሉም ቦታ ላይ ለመድረስ ሲጣጣሩ እናያለን። ያለምንም ሸርጥ ወይም ደግሞ ያለምንም መስፈርት የተጠሩበት እስላማዊ ኢቨንቶች ላይ በሙሉ ለመገኘት በሙሉ ፈቃደኝነት ነው የሚታትሩት የሚለፉት። ቀናነታቸው ለሕዝባዊነታቸው በጣም የሚገዛ ትልቅ ምሳሌ የሚሆን ተቋም ነው። ሀሩን ሚዲያ የሁሉም ድምፅ ነው ማለት ይቻላል። የጭቁኑ፣ የችግረኛው፣ የተበደለው ሁሉ የተገፋው ሁሉ ድምፅ በመሆን መፍትሄ እንዲሻ ቀድሞ የሚገኙ ደፋር ናቸው ጋዜጠኞቹም የሚሰሩትም እዚህ ላይ ያሉት ወንድሞች ሀሩኑን ስናስብ ሁለቱን ነገሮች ሁማን ራይት ዲፌንድ እና ሁማን ራይት ቫዮለንስ ሲከሰት እንዲሁም ደግሞ ቮይስ ላይ ሲሆኑ ግለሰቦችን ወይም ተቋማትን ግንባር ቀደም በመሆን እያሳወቀ ነው። ይህ ሁሉ ሲሆን ግን ማወቅ ያለብን ምንድነው ሚዲያው አንዳንዶች እንደሚሉት አይደለም። ኦንላይን ላይ ወይም ደግሞ የራሴ ዩቲዩብ እና የራሴ የሆነ ገጽ ቢኖረኝ ላገኝ የሚችለው የግል ጥቅሙን ነው። ሀሩን ላይ ግን ስንመጣ በቅርበትም እንደሚያቅ እንደ አንድ ባለሙያ ያሉትን የስታፍ አባላት ያሉትን የተለያዩ ወጪዎችን ሆኖ ለሚያይ ሰው ሀሩን ሚዲያ ይህንን ያህል አይነት ነው ወይ ደግሞ ስፖንሰርሺፕ ሰርቶ ሊያገኝ የሚችለውን በመተው ስፖንሰርሺፕ ላይ ጥገኛ መሆን ያንድን ተቋም ወይም ያንድን አካል ድምፅ ብቻ መሆን ነው። ግን ሀሩን ሚዲያ የሁሉም ድምጽ ለመሆን ይህን ሁሉ ትቶ ግን ሲሰራ የተለያዩ ወጪዎችን የተለያዩ ፍላጎቶችን በተለይ ወቅቱ ከሚዋጀው ወይም ወቅቱ ከሚፈልጋቸው ማቴሪያዎች ረገድ እንኳን የተሟላ ስቱዲዮ ከመቀመጫ ከአልባስ ሊሆን ይችላል። እነዚህን ባለያዘበት ሁኔታ ግን አይ እነዚህ ነገሮች ጎድሏል በሚል ሳይሆን እየሰሩ እየለፉ፣ ነጋቸውን ወደፊት ብሩህ በማሰብ የሚተጉ ትንታግ ጋዜጠኞችንና ከትንሽነት ትልቅ ነው ብለው በማሰብ እየተሰራበት ያለ ነው። ይህንን ለማየት ደግሞ ሀሩን ሚዲያን መጎብኘት ሀሩን ሚዲያን ቀርበን ስናይ ላ እጅግ የሚያሳዝን እጅግ እንደ ሙስሊም ማህበረሰብ ደግሞ የምናፍርበት እናያለን። ምክንያቱም በሌሎች እይታ በሌሎች ምልከታና በሌሎች ለሀሩ የሚሰጠው ግምት እኛ ቀርበን ስናየው አናሳ ነው። ከውስጥ ደግሞ አንዳንድ የምናስበው የዩቲውብ ስራ ሆኖ ለእኛ ገቢ ማስገኛ ብሎ የሚያስቡትን አይነት ሳይሆን ለህዝብ እየቀለጠ ለህዝብ እየተሰራ ያለ ሚዲያ ነው። ይህም ደግሞ በግልጸኝነትም በድፍረት መናገር የምችለው በቅርብ አባላቱን የሚዲያውን አካላት ስለማማከር ስለማይ በሁሉም የሀገሪቱ አቅጣጫዎች የሚንቀሳቀሱ ተሽከርካሪዎች ሀሩን ሚዲያ ቢኖረው እንደው ክፍለ ሀገር እንኳን የሚሄዱ ቢቀር አዲስ አበባ ላይ እንኳን የተለያዩ ኢቨንቶችን በአንድ ቀን ላይ ለመቅረጽ የሚያስችል ሶስት አራት ተሽከርካሪዎች እንኳን ሊኖሩት ይገባ ነበር። የራሱ የሚለው ስቱዲዮ ሊገነባ ይገባ ነበር። እና ከሚሰራው ስራ አንጻር ሀቂቀተን ክፍያው ይህ አልነበረም። እዚህ የሚሰሩት ጋዜጠኞች ክፍያቸው ይህ አልነበረም። እነሱ በህይወታቸው ተወራርደው በጊዜያቸው ተወራርደው በወጣትነታቸው ተወራርደው ሁሉን ነገር ለዲን ሰጥተው በዚህ መልኩ እየሰሩ ተቋሙ ተደግፎ የእነሱ ህይወት ተደግፎ ካሜራዎች የሚያስፈልጋቸው ግብአቶች በሙሉ ተሟልተውላቸው የትራንስፖርት፣ የሌሎችም ነገሮች ተሟልተውላቸው በአግባቡ ስራቸውን እንዲከውኑ ማስቻል ያስፈልጋል ብዬ አስባለሁም። ሀሩንን ግን ብናቆም ሀሩንም ብንደግፍ ግን የሙስሊም ተቋማትን እንደማቆም ነው። ሀሩንም ብንደግፍ ደግሞ ለኡማው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን ከሀገር ውስጥ እስከ ባህር ማዶ ያለውን ህዝብ ተደራሽ በመሆን ተደራሽ መሆን ብቻ ሳይሆን ፍትህ የማግኘት መብቱን እንዲጠበቅ የምናደርግበት ወይም የምናስደርግበት አንድ ኩነት ስለሆነ ሀሩን ሚዲያን በምንችለው በአይነትም በቁስም በተለያዩ ነገሮች በመደገፍ እገዛችንም ማሳየት አለብን። በተለይ ደግሞ በቅርቡ ላይ ኖቬምበር 15 ላይ ዲኤምቪ ላይ የሚካሄደውን ዝግጅትና ቀጣይም ሌሎች ቦታ ላይ በሚዘጋጀው ዝግጅት እንኳን ባይኖር ራሱ ሚዲያው የኔ ነው፣ ሚዲያው ለኡማው ነው። ልክ የኡማውን የሚዲያውን ራእይ ካየ ነው አንዱ ዋንማ ዋን ጎልስ የምትሏት ትልቅ መልእክትና ትልቅ ዋጋ ስላላት ይህን በማሰብ ሀሩን ሚዲያን አሁን ካለበት የበለጠ ተደራሽ አቅም ኖሮት የኡማው ድምፅ ብቻ ሳይሆን የኡማው ሁማን ራይት ዲፌንደር እንዲሆን እኔም አንተም አንቺም እናንተም ድጋፋችንን እንቸረው። ያው መልእክቴ ነው። አመሰግናለሁ። ይህንንም ሀሩን ሚዲያ ፕላትፎርም አዘጋጅቶ እንሻላ ማህበረሰቡ ድጋፍ እንዲያደርግ እንቅስቃሴ ጀምሯል። እንሻላ አሜሪካ ላይ በሶስቱ ስቴቶች ወይም ከተሞች ዲኤምቪ፣ ዲሲ፣ ቨርጂኒያ እና ሜሪላንድ ላይ አንድ ፕሮግራም ኖቬምበር 15 ላይ ሀሩን ሚዲያ አሰናርቶ እየጠበቀ ይገኛል። እንሻላ ሁላችንም እዚህ ፕሮግራም ላይ በመገኘት አጋርነታችሁን ለሀሩን ሚዲያ እንድታሳዩ የሚቻለውን ሁሉ ደግሞ አስተዋጽኦ እንድታደርጉ አደራ ለማለት ፈልጋለሁኝ። እኛ እዚህ መሬት ላይ የሚሰራውን ስራ በአይናችን እያየን ሁሌም አቅም እያነሰን እያዘን ያለንበት ሁኔታ ነው ያለነው። እዛ ያላችሁ ወንድሞች ሀቂቀተን ለሀሩን ሚዲያ እጃችሁን እንድትዘረጉ፣ ዱዓችሁን እንድትዘረጉ፣ አብሮነታችሁን እንድታሳዩ አደራ ለማለት ፈልጋለሁኝ። ይሄ ደግሞ ትንሹ የምናደርገው ኢስላማዊ ወንድማማችን ኢስላማዊ ኃላፊነታችን ነው ብዬ አስባለሁኝ። ሁላችሁም በፕሮግራሙ ቀን ኖቬምበር 15 ዲኤም ቪ አካባቢ ያላችሁ ፕሮግራሙ ላይ በመገኘት ሀሩን ሚዲያን አንድ ስቴፕ ወደ ላይ እናሻግር ላለሁኝ ሀ ወሰለ ላ ወሰለም ላ ነቢይና ሙሐመድ አ